እንትን የሚያማግጥ ሰው ነው ብሎ ሊጠራቸው ይፈልግ ይሆናል። አዑዙ ቢላህ። ሶ ኢፍ ሰም ክሬዚ ወሲብ አድርገህ መፍታት እንድትችል ነብዬ ደግሞ በሱና ተከተሉኝ ሲል የስድስት ዓመት ልጅ የዘጠኝ ዓመት ላይ ግንኙነት ሲያደርጋት የአራት ሺህ ሰው የወሲብ ጉልበት አለኝ እያለ ነው። የአራት ሺ ሰው የወሲብ ጉልበት ያለው የዘጠኝ ዓመት ኢቭን አስገርዟት። ሴሊ ከተገረዘች ሰውነቷ እዛ አካባቢ ላይ የመለጠት ባህሪው ይቀንሳል። ስለዚህ ምንድን ነው ማስረዳት፣ አጋንንታዊ ነው። በእናትህ ህፃን ልጅን ግረዛ፣ ያውም ሴት ልጅ ተገርዛ። አጋንንታዊ የሆነ ቃል ራሱ ከሆነ ማውራት አልነበረብህም። እንትን የሚያማግጥ ሰው ነው ብሎ ሊጠራቸው ይፈልግ ይሆናል አዑዙ ቢላህ

አአቡበከር ሆይ ለምን ልጅህን አትድረኝም አሉት አቡበከርም የሰጣቸው ምላሽ የአላህ መልእክተኛ እኛኮ ወንድማማቾች ነን በማለት ነበረ ነብያችንም መለሱና አሁን ወንድማማቾች ነን። ነገር ግን ወንድማማችነታችን የዛ አይነት ወንድማማችነት አይደለም። የደም ወንድማማቾች አይደሉም። ከአንድ ቤተሰብ የተወለዱ ወንድማማቾች አይደሉም። ይህ ማለት ልጅህ ለእኔ ህጋዊ ናት ማለት ነው። ይህ ማለት በአረብ ማህበረሰብ አውድ ውስጥ ምን ህጋዊ ነው፣ ምን ትክክል ነው፣ ምን የተከበረ ተግባር ነው፣ ምን ሐላል ነው፣ ምንስ ንጹሕ ነው የሚለው በደንብ ይታወቃል።